ወይ ላገባ ነው፣ ላገባ ነው። የሚሰማኝ ስሜት እንደዚህ ነው ብዬ መግለጽ ብችልና ብነግርሽ በጣም ደስ ይለኝ ነበር፣ ግን እስካሁን እያወኩ ያለሁት በአንቺ በእኔና በአንቺ ግንኙነት በቃ በጣም ደስተኛ እንደሆንኩ ነው። ጭራሽ አንገናኝም። ካገባው ወደ ውጭ ሀገር ነው የምሄደው። ጭራሽ ምን ይዘህኝ ጥፋ ዶሲ

በቃል የደር ፍቅር ማሬዋ በፈጥር ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሀገር ውጭም ሀገር ውስጥ ያላችሁ ሰላማችሁ ይብዛልኝ። ሁለት ቀን ምናምን አልተገናኘንም። ሁለት ቀን ቪዲዮ አልሰራንም እና በጣም ናፍቃችሁ የነበረው። እውነቱን ለመናገር በጣም እንዴት ነው ለእናንተ ቪዲዮ ሳልሰራ ምናምን በጣም ቅር እያለኝ ነው እና ጆሲን እያልኩት ነበር እና ሁለት ቀን ሙሉ ቪዲዮ ሳንሰራ በጣም ቅር እያለኝ ነው ምናምን እያልኩት ነበር እና ትናንት ነው። ዛሬም ቪዲዮ ልንሰራ አልነበረም እና እኔ ብቼን ሆኜ ምንድ ነው ልትሉት ትችላላችሁ። ትንሽ ቆይቼ እነግራችኋለሁ። እና ብቻዬን ሆኜ ካሜራ ምናምን አዘጋጀሁ እና የሆነ ነገር አሰብኩኝ። ማለት ሳቅ ጨዋታ ብቻ አይደለም አብረን ማሳለፍ ያለብን ብዬ አስባለሁ። ለዛም ነው ባለፈው እንደዚያ አይነት ቪዲዮ የሰራሁት፣ አስተማሪ ቪዲዮ ምናምን በዛ በማሳ ደብሮኝ የሰራሁት እና እንዴት ነው ፕራንክስ ስናረግም ስንጫወትም ስንቀልድም ምናምን ሁሌ በእኛ ደስታም ትደሰታላችሁ። እናንተንም ለማዝናናት ሞክረን ተሳክቶልኛል እና አሁን ደግሞ ሀሳቢዎች በጣም እየተመላለሰ ያለ ነገር አለ ማለት እንዴት ነው። እውነቱን ለመናገር እኔ ከእናንተ ጋር መለየት አልፈልግም። እውነቱን ለመናገር ምንም ምንም አይነት ነገር እንዴት ነው? ይሄን ፍቅር ይሄን አስተያየታችሁን አክብሮታችሁን በውስጥ እየመጣችሁ የምታዋሩኝ ሰዎች አላችሁ። ኮመንት ላይ ማለት ሁሉም ሰው ላያየው የሚችለው ነገር ነው፣ እና ኮመንት ላይም እንደ ስናየው ምናምን በቃ በአጠቃላይ ይህን ፍቅር ላጠው አልፈልግም። እናንተን ያገኘዋችሁ ደግሞ እውነቱን ለመናገር በጆሲ እንደሆነ ሁሉም ሰው ያውቃል። እናንተን ያገኘዋችሁ በጆሲ ምክንያት ነው። ከጆሲ ጋር ስለተዋወኩኝ ነው እናንተን የመሰለ ቤተሰብ ያፈራሁት፣ እናንተን የመሰለ ወዳጅ ያፈራሁትኝ ና ከእናንተ ጋር በምንም ታምር ልለያይ አልፈልግምና ከጆሲ ጋር ከተጣለው ምን ይህን ሁለት ቀን ቁጭ ስል ማለት ነው ክላስ ምናምን አልነበረኝም እና ቁጭ እያስብ የነበረው እውነቱን ነው የምነግራችሁ፣ ማለት ለእናንተ ቁጭ እያስብ የነበረ ከጆሲ ጋር አሁን ከተጣለው ቤተሰብ ይናጣል ነው ማለት የምሬድ ነው ማለት ነው እና ከጆች ጋር ከጣላሁኝ እኮ ቤተሰቦች አይኖሩም፣ በቃ በዛው አጣቸዋለሁ ምናምን እያልኩኝ ጭቅላይቶች መመላለስ ጀመረ። ና ከዚ ይህን ቪዲዮ ለእናንተ ልሰራላችሁ መጣሁ ማለት ነው። ምን አሰብኩኝ መሰላችሁ? ቤተሰብ ኖርማል ሰፈር ነው ያለሁትኝ ና ምንጣፌን ምናምን አውጣጣሁኝ፣ እነዚህን እቃዎች ገዛዛሁኝ ና ከዛ ኖርማል ጆች ላዋራ ፈልጋለሁ አልኩትኝ ቅድም እና ተቀጣጠርን ሰዓት ምናምን እና ሰፈር ያለው መናፈሻ ጠብቅሃለሁኝ ና አልኩት እና ቤተሰቦቻችን ጆሲን ጠርቸዋለሁኝ ና። አሁን ጆሲን አንድ ነገር ለነግረው ነው ማለት ይሄን ነገር እናንተን እንዳላጣችሁም ከእናንተ ጋር ብሬ የምቀጥልበትም አይነት ነገር ነው አሁን ላይ ማለት ነው ቤተሰቦቼ በጣም በጣም ደስተኛ ነኝ፣ እናንተ ካጠገቢ ስላላችሁ፣ እናንተ እየደወላችሁ ከጎንሽነን ምናምን የምትሉኝ ነገር እንዳለ ሆኖ ጆሲንም ማጣት አልፈልግም። አሁን ባለኝ ነገር በጣም ነው ደስተኛ፣ በጣም በጣም ደስተኛ ነኝ እውነቱን ለመናገር እናንተም ስላላችሁ ጆሲም ስላለ በቃ ሙሉ ሙሉነት ነው የሚሰማኝ። አሁን ላይ ምንም የጎደለብኝ እስከማይመስለኝ ድረስ በቃ ምንም ጭንቀት እንደሌለብኝ እስኪመስለኝ ድረስ ነው የእናንተ ፍቅር ስላለ እነ ጆሲ ስላሉ ምናምን በቃ እንዴት መናገር እንዳለብኝ አላቅም። እውነቱን ለመናገር ና ለጆሲ ዛሬ አንድ ነገር ልነገረው ነው እና ያ ነገር ተቀብሎኝ እኔ የምለውን ነገር እሺ ይላል ወይስ ደግሞ ማለት ለእኔ እስከ ምን አይነት መሥዋዕትነት ድረስ ይደርሳል የሚለውን ነገር እማቅበት ነው እና ከእናንተ ጋር የምንቀጥልበት ጆሲም ለእኔ ያለውን ስሜት በትንሹ የምናውቅበት ነገር ይመስለኛል ና እሱን ነገር አሰብኩኝ ማለት ልቤ ሊረጋጋ አልቻለም። ከዛሬ ነገር ከጆሲ ጋር በሆነ ነገር እንጣላ ይሁን ቤተሰቦችን አጣ ይሁን ምናምን እያልኩኝ ጭንቀት ውስጥ ገባውኝ ና በዚህ ነገር ለምን ይሄን ነገር ጠይቄው ይሄን ነገር ነግሬው ለምን ልቤን እረፍት አላሰማውም። ከቤተሰብም ጋር እስከ መጨረሻው እንቀጥላለን እና ከጆሲም ጋር ልክ እንደዛው እስከ መጨረሻው እንቀጥላለን የሚለውን ነገር የምናውቅበት ነው ና ይህን ነገር አዘጋጅቼ ቀስ ብዬ ተረጋግቼ ሁሉንም ነገር እነግረዋለሁኝ። የማወራለትን ነገር ተቀብሎኝ አብሮኝ ይቆያል ወይ ከእናንተ ጋር እንድለያይ ይፈርድብኛል? እና ብቻ አላቅም። እያዘጋጀው ጠብቀዋለሁ። ገዛቼ የመጣውት ነገር አለ ና እሱን እያዘጋጀው ጠብቀዋለሁኝ። ብቻ ስ አብረን ሆነን መልሱን እንሰማለን ማለት ነው። ጥያቄውንም እዛው እንሰማለን። መልሱንም ልክ እሱ ሲመጣ እዛው አብሬ ነግራችኋለሁኝ ማለት ነው፣ ምን እንዳሰብኩኝ። ብቻ ይህን እያዘጋጀው ልጠብቀው። እስከዛ ቤተሰብ በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደድን ከቃል አጠብቅ

ግልጽ ነው የልብ ዜማው በየከተማው እውነት ለመናገር ጌታን በጣም ደስ ብሎኛል። ሰላሚ በዚህ መልኩ ይህን ፕሮግራም እንደዚህ አዘጋጅተ ስለጠራሽኝ በጣም ማምሰግነ እሺ ጁሲ አይ እውነት ለመናገር በጣም ነው የማመሰግንሽ። እሺ እሺ። እዚህ ደስ ይጠራሽበትን ዓላማ እንድታገኙ ነው ፈልጋሉ። ምን አስበሽ ነው የጠራሽ? ትንሽ ብንጫወት ቆንጆ ነበረ። እሺ ጥሩ ነገር አላ የሚያስደስት ነገር መሆን አለበት ብዬ አስባለሁ። አላቅም ምናልባት እስከ መጨረሻው መለያያችንም ሊሆን ይችላል። ወይም ደሞ እስከ መጨረሻው ካንተም ጋር ከቤተሰብ ጋር የምንቀጥልበት ሊሆን ይችላል። እዛ ነው ማለት፣ በጥሩ መንገድ እንዲሆን ስለፈለግኩኝ ነው። ከባክ ማለት አልገባኝም። እንዴት እንደዛ ሊሆን ይች ማለት ምን አይነት ምን ቢሆን እንደዚህ ማለት ይሄ ያንተ ውሳኔ ነው። እኔ ከምነግርህ አንጻር ምናምን ያንተ ምላሽ ይወስነዋል። በቃ የምነግርህን ነገር ሙሉን ትሰማኛለህ፣ ከዛ አንተ የምትመልሰው ምናምን ነገር ከአንተ ጋም ከቤተሰብ ጋም እስከ መጨረሻ የምንለያይበት ነገር ሊሆን ይችላል፣ ወይም ደግሞ ከአንተ ጋም ከቤተሰቦቻችን ጋም እስከ መጨረሻ የምንቀጥልበት ሊሆን ይችላል ማለት ነው። መቼም አንቺ ለን የሆነ ነገር አማክረሽኝ ከኔም እንድትርቅ ከቤተሰቦች እንድትርቅ አልፈልግም። ያው የተፈጠረውን ነገር አላውቅም ምን እንደሆነ ግን ፈጣሪ በቅድሚያ ጥሩ ነገር እንዲያደርገው ምኞቴ ነው። ጥሩ ነገር ቢሆን ከፍቶኛል ብሎኛል አላልክም ነበር። ጥሩ ነገር አይደለም ያደረኩ ከዛ ውጭ ደግሞ የማልችለው ምንም ነገር ቢሆን እ መስዋዕትነት ብከፍል ይመስል እሱን ከነገርኩ በኋላ ይሻል። በጣም እያስፈራረሽ ነው። ይዘ ምን ቢሆን ነው እንደዚህ ካሜራ እዚህ አስቀምጠሽ የማታውቂውን ነገር አሳይተሽ ምን እያሰብኩ ነው? አሁን ላይ ሁሉንም ነገር ከቤተሰቦቻችን ጋር ሼር ማድረግ አለብን። እንዴት መሰለከ፣ ስንስቃ አብረውን ስቃዋል፣ ስንከፋ አብረውን ተከፍተዋል፣ እኔ ሲደብረኝ አይዞሽ ብለውኛል ምናምን። ና ከእነሱ ምንም ስንገናኝ ጀምሮ አብረውን ነበሩ አይደለ እና ምንም ነገር ከእነሱ መደበቅም አልፈልግም። በቃ ሁሉንም ነገር ከእነሱ ጋር እንድናደርግ፣ መለያየት ካለብንም አብረን መቀጠልም ካለብን እነሱ ከእነሱ ጋር መሆን ያለበት ብዬ ስላሰብ ግልጽ ያልሆነልኝ ነገር የለም። መለየት የሚባለውን ነገር የምታስቢ አልፈልግም። እሱን እኮ እዚህ ሲ ከነገር ነገር አለ አይደለ ያው ሰው ነን ብዙ ችግር ያጋጥመን ይችላል እኮ ያን ችግር ተነጋግረን መፍታት እንደምንችል ማመን አለብሽ መጀመሪያ፣ እንጂ ደግሞ የማይፈታ ችግር የለም እንጂ አንቺ ችግር ሲገጥምሽ ዋና መፍትሄ ብለሽ እያሰብሽ አለሽ አይ ቲንክ፣ መለያየቱ ሊሆን ይችላል። አይደለም እንደዛ ካልሆነ ግን ለነገሮች ሁሉ መፍትሄ አለ ሰላሚ። አሁን ነገሩን ሁሉ ማለት ነው፣ ምንድን ነው ያስጨነቀሽ ነገር? መግቢያው ነው የሚያስጨንቅ ነገር፣ በጣም የሚደብረው አብሬ እያለሁሽ አብረን ሁነን እንደዚህ ሀሳብ ሼር እንዴት አታደርገኝም የሚል ነገር በውስጤ እኔ ራሴን ይቅር እንዳለው እያደረግሽኝ፣ ቅብቱ እንዴት አይቼ መረዳት አልችልም የሚለው ነገር እንድንለያይ አልፈልግም። መቼም ቢሆን ላጣ አልፈልግም። እኔ አንቺን ካወቅኩ ሰዓት ጀምሮ እኔ እንጃ በጣም ጥሩ ብዙ ነች ላጣቸውም አልፈልጋቸው ሰዎች መካከል አንዷና ዋነኛዋ ነሽ። የምሬ ነው የምልሽ ከዚህ በፊትም ብየዋለሁ። የሰው ልጅ በብዙ አይነት መስፈርት ልትቀርብ ትችያለች፣ በብዙ አይነት ማለት ነው። ከዛ ቀርበሹ ግን በምታየው ማንነት ያን ሰው ልትርቂ ትችያለች፣ ድጋሚ ማለት ነው። እኔ ግን በቃ መጀመሪያም ስቀርብሽ የነበረሽ ሰላም የነበረሽ ማንነት አሁንም እስካሁን ድረስ አብሮ አለና በቃ ለእኔ ያልተቀየርሽ ጥሩ ሴት አንችነሽ ና እንዳ ደግሞ አንቺን እንደዚህ ጨንቆሽ ወይም ደግሞ እንደዚህ ላጣሽ ነገር ምናምን ነገር ደሞ እኔ አልፈልግም። ልክ እኮ ነው። እንለያያለን ምናምን እያልኩ አይደለም፣ ግን ነገሩን ከነገርኩ ምናምን በኋላ እንዳትለወጥ ቢከራሁ ነው። እኔ ነገርኩ፣ ቤተሰቦቻችንን የሚያገኘሁት ባንተ ነው። ብዙ ጊዜ ይልሃለሁና ብዙ ጊዜም አመሰግናለሁ፣ እንደዚህ አይነት ቤተሰብ ሰብ ስለሰጠኝ አመሰግናለሁ በጣም። እና መቼም ቢሆን ከነሱ ጋር መሌት አልፈልግም ብዬ ነገር ያለው አይደል አ እና አንተን ካጣውቅ ግልጽ ነው እነሱን አጣቸዋለሁ። እና እነሱን ደግሞ ላጣቸው አልፈልግም። እነቱ በቃ አንተንም እነሱንም ማጣት አልፈልግም። እና ተቀብለኸኝ፣ እኔ ምልህን ነገር እሺ ብለኸኝ ምናምን ከሆነ ምን እንለያይበት ምንም ነገር የለም። ምንም እሺ ማልልሽ ነገር የለም። ነገር በቃ ነገሩ ውቀውና ለምንም ቢልሻለሁ ን ለምንም ቢልሻለሁ ዶዚ ወይዬ ላገባ ነው፣ በእናትሽ ቀ- አሁን እንደዚህ አስጨንቀሽኝ ቀልድ ጀመርሽ እንደገና። ምናምን ችግር አለው ያው ነው ደህና እንደዚህ አስደስተሽኝ ድጋሜ የሚደብር ቀል አትቀልጅ። በቃ ቀል አይደለም ጆሲ፣ ቀል አይደለም እና እንዴት ሊሆን ይችላል? በምን ምክንያት ለምን እንደምታገቢ ፈልገው አይደለም ፈልገው አይደለም ማገባ እሺ፣ እንታራ ለምን እንደምታገቢ እሺ፣ ፈልገሽ ካልሆነ የሆነ ሰው ፈልጎ ካልሆነ ትዳር ውስጥ የሚገባው በምን ምክንያት ነው? በተለያየ ምክንያት ትዳር ውስጥ ይገባል። በአንድ ነገር ብቻ ነው ፈልጎ ብቻ ነው ትዳር ውስጥ ይገባል እና ታዲያ በቃ በተለያየ ምክንያት ይገባል። ከተለያዩ ምክንያቶች ውስጥ አንዱ ደግሞ በቤተሰብ ነው፣ እንዲ የቤተሰብ በቤተሰብ ምክንያት በቤተሰብ ተገዱ በቤተሰብ ቤተሰብ አስጨንቆኝ ነው ምናምን የሚባል ትዳር እኮ የዛሬ ስንት ዓመት ነው የማቀው፣ ወይም ደግሞ ወደ ክፍለ ሀገር ወጣ ስትይ ነው እንደዚህ አይነት ነገር ያለው፣ እንጂ እዚህ ከተማ ላይ የተኖረ ማንም ሰው የምፈልገውን ካልሆነ አላገባም በሚልበት ሰዓት፣ ለምን እንደሆነ እንደዛ የምታገቢው እኔ መቼም ቢሆን ከቤተሰቦች ሀሳብ መውጣት አልፈልግም። እነሱን ማስከፋት ነው። ስለዚህ አንቺ ፈልገች ነው ማለት ነው የምታገቢው። እንደዛ ቢሆን እኮ ደስ ብሎኝ ነበር። ላገባ ነው እንጂ ሲሉ ነው የምነበር እኮ መልክ ደብሮኝ ምናምን አልነበረም እኮ ላገባ ነው ብዬም ነገር አንድ ነገር ልንገርሽ። በህይወቴ እኔ ማለት ነው እንደ አንቺን ካወኩበት ሰዓት ጀምሮ በጣም በህይወቴ እየተደሰትኩባቸው ቀናቶች በቃላ ከማረሳቸው ቀናቶች መካከል አንችናን የተገናኘንበት አንችናን አብረን ያሳለፍ ያሳለፍናቸው ቀናቶች ከአንቺ ጋር ቪዲዮ የሰራባቸው ቀናቶች ለእኔ ትልቅ ደስታ ያላቸው ቀን ናቸው እና እንዴት እኔ ያላቅም ነው ወይስ አንቺ ደስተኛ አለሽ ነው? በዛ ነገር እኔ ዙ ደስተኛ ሆ ደስተኛ ለመሆን ምናምን አይደለም፣ ከማንም በላይ በዚ ከማንም በላይ ደስተኛ ነኝ። ሁላችሁም ነው ያላችሁኝ። በዚህ ሰዓታ ከድሮ አንጻር አሁን ላይ በጣም ደስተኛ ነኝ። ሲጨንቀኝ ማዋራው ሰው አለ ብዬ አስባለሁ። እንዴት ነው በቃ አሁን ላይ ከማንም በላይ ደስተኛ ነኝ። እኔ ገብተዋል። በቃ በጣም ብዙ ነገር ይጎልበናል። ይህን አስበሸዋል። ጭራሽ አንገናኝም። ካገባው ወደ ውጭ ሀገር ነው የምሄደው ጭራሽ እሺ ምን አስብሽታለ? አላቅም። ለማክር ከቤተሰብ ጋር ከአንተ ጋርና ከቤተሰቦቻችን ጋር ልወያይ ምናምን የመጣሁት ስለዚህ ነው እኮ። እሺ ምንድን ነው ማለቴ፣ እኔ አላቅም። ይሄን ደስታ ማጣት አልፈልግም። ከአንቺ ጋ ያለኝን ቅርርብ፣ ከአንቺ ጋ ያለኝን ጓደኝነት በቃ አላቅም። እኔ ለአንቺ ምን ዓይነት ስሜት እንደሚሰማኝ አላቅም፣ እውነት ለመናገር በጣም ጥሩ ልጅ ነሽ። በጣም መልካም ልጅ ነሽ። ከአንቺ በጣም ብዙ ነገሮችን ተምሬያለሁ። የእውነቴን የእውነት ነው የምናግርሽ። በጣም ማለት ነው እንደዚህ በአጭር ጊዜ ሰውን ተግባብቼ እንደዚህ በአጭር ጊዜ ሰውን ለምጄ ሰውን ወድጄ አላቅም እኔ በሕይወቴ እና አላቅም ብቻ፣ በጣም ደስተኛ ነበርኩኝ። ግን አሁን አንቺ እያልሽኝ ያለሽው ደስታ እንቀሟለሁ ነው እያልሽኝ ያለሽው፣ እንደሰጥክ እቀሟለሁ አይነት ነገር አሁን እዚህ ቁጭ እንዳያለን ለአንቺ ምን አይነት ስሜት እንዳለኝ ለአንቺ እንዴት አድርጌ በቃ አለ የሚሰማኝ ስሜት እንደዚህ ነው ብዬ መግለጽ ብችልና ብነግርሽ በጣም ደስ ይለኝ ነበር። ግን እስካሁን እያወቅ ያለሁት በኔና በአንቺ ግንኙነት በቃ በጣም ደስተኛ እንደሆንኩኝ ነው። እና ደግሞ ይሄን ደስታ ደግሞ እንዳልኩሽ ማጣት አልፈልግም። በቃ መድኃን የደመሱ ተጨምሮበት፣ በቃ ለነገሩ ሁሉ መፍትሄ እንዲሰጠን ብቻ ነው እንፈልግም አንቺ ተጨንቀሽ ማየት እኔ ማልፈልግም፣ እሺ እንድንለያይ ምንም ነገር የማልፈልገው ከአንተ በጥፍ መንገድ በጥፍ ማለት ነው። እና ለዚህ ነገር መፍትሄው አንድ ነገር ብቻ ነው ብዬ አስባለሁ። አንድ መፍትሄ ብቻ ነው ያለው ይህ ነገር ማለት ነው። አንቺ የሚያስጨንቅሽን ነገር መፍትሄ ለማድረግ አንቺ ከኔ እንዳትለይ መከፈል ያለበት ዋጋ ሁሉ ለመክፈል ሁሉንም ነገር ለማድረግ ነው ዝግጁ ነኝ። እርግጠኛ ነኝ። አዎ እርግጠኛ ነኝ። ቢሆንም ባይሆንም የሚሆን ነገርም ማይሆን ነገርም ቢሆን ምንም ነገር ቢሆን በቃ ለማድረግ ዝግጁ ነኝ። የሚከፈለው መስዋዕትነት ሁሉ እከፍልልሻለሁ። አንደኛ የማይሆን ትዳር ውስጥ እንድትገቢ አልፈልግም። በዚህ እድሜሽ ገና ተማሪ ነሽ። ቤተሰብ ሊያስጨንቅሽ ይችላል፣ ግን በቃ

ይዘህኝ የምትሄድበት ሀገርም ሊሆን ይችላል። እዛ መቀጠል ይችላል ነው። እሺ እንደት እንደዛ ሊሆን ይችላል። አንደኛ ትምህርት አለሽ እንደነገርኩሽ። ሁለተኛ እዚህ ያለውን ነገር ሳናመቻች ምናምን፣ በቃ እኔ መፍትሄ ብዬ ሰውኩት ይሄ ብቻ ነው ሽን ቤተሰቦችሽን ማናገር ይችላሉ ማናገር፣ እሺ ነበር እሺ የሚሉት፣ ያልሞከርኩት ነገር የለም። እኔ ደግሞ እነሱን ማስከፋት አልፈልግም። አሁንም እንደዚህ ያልኩክ ራቅ ብዬ እነሱን አስማምቼ ምናምን እስክንጨርስ ነው እንጂ ከነሱ ሀሳብ ለመውጣት ምናምን ፈልጌ አይደለም። ቢያንስ ተረጋግተው እስኪያስቡበት ምናምን፣ ለዛ ነው እሻ እኔ እኮ ትምህርትሽ እኮ ነው የሚያሳስበኝ። ገባሽ? ሰላም እኮ ስለ ነገርኩ እኮ ትምህርቴ እኔም ሳያሳስበኝ ቀርቶ አይደለም። ከማንም በላይ ትምህርቴ ለእኔ ነው የሚያሳስበኝ። በትምህርቴ ቀልድ አላውቅም። ታውቃለህ? መቼም እንደዚህ ያሉሽ ግን ቤተሰቦች ከሶስት ቀን በፊት ምናምን ነገር አለው ብዬ እሺ፣ የት ነው የምንሄደው? እሺ፣ የት ሀገር ነው የምንሄደው? ሄዶ እና እዚህ ያለውን ነገር ማዘጋ እንትን ማድረግ አለብኝ አይደል እንዴ? ዝም ብለህ ተነስተንስ እንዴት እንሄዳለን? በጣም እኮ ነው የሚጨንቀው፣ እሷ ገብቶኛል። እሷ ነኝ ወቀሽ ምንድን ነው የገባሽ? ምን አልኩ? ሰላም ነገር ከኝ ኮጆ ምንም እንኳን አልኩ ነገር ምን አንዴ ምን አልኩሽ? እሻው ነው ውሳኔ ብያው ምን አልኩ ነኝ። እኮ በቃ ማስተካከል ያለብኝ ነገሮች አሉ። ሲጀመር የት እንሄዳለን ምናምን፣ ዝም ብለን አንሄድም፣ እንደ መሄድ አለብን። አንተ የምር የምትፈልግ ከሆነ የምር ወስነ እንትን እምትል ከሆነ ዝም ብለን አንሄድም። እሺ ዝም ብለን እንዴት እንሄዳለን? ሰላም መነሻችን ካላውቅን መድረሻችን ካላውቅን ለምን እማይሆን ህይወት ውስጥ እንግባ ይደን እኔ እኮ ለዛ ነው እንጂ ካለሽበት ሁኔታ እንዳትወጭ ፈለጊ አይደለም፣ ነገርሽ ምንም ነገር ማድረግ እንዳለብኝ ለአንቺ ቃል ገብቼ ልሻለሁ። አይደለም እኮ ቃል የገባሁ እስከዚህ ድረስ ነው። እንደዛ አይደለም ሰላም። ተዳግ ቻዳምጭኛ እ? እሺ በቃ ደስ ተዋልኩኝ እኮ ለምድን ነው ማለት ነው? ቶ በቃ እሺ፣ አንተ እንደዛ ካልክ፣ አንተንም ቤተሰቦቻችንን ማጣለው ማለት ነው። እኔ የማይሆን ህይወቱ ጥገባለሽ ለምንድን ነው እኔ ያኔ ደም ምን እያልከኝ ነው? በቃ ላንቺ የሚከፈለውን መስዋዕት እና ትከፍላለሁ። የማይሆን ትዳር ውስጥ እንደትገቢ አልፈልግም። እሺ ጆሲ እንሂድ አልኩ። ከሄደን አሁን በዚ ሰዓት ምንም ነገር መጥቶ ሊለያየ እንችላል። እኔ ደግሞ ካንተ ጋር ከቤተሰቦቻችን ጋር መሌት አልፈልግም። አሁን እንሂድ። አሁን ካልሄድን ከዘገኘን አንድ እኮተ እኔ የምልሽን ደግሞ አዳምጪኛ። እኔ እኮ አንሄድም እኮ አላልኩም። አንቺ እዚህ ሆነሽ ተሰቃይ ምናምን ከማይ ብንሄድ እኔ መሄድን ነው የምመርጠው። ገባሽ አይደል? እሺ በቃ እኔ ሁለት ቀን ሙሉ የጠፋሁት ምናምን አንድም ስላመኝ ነው፣ ሁለተኛ ነገር ደግሞ ይሄ ነገር እያስጨነቀኝ ስለሆነ ነበር። ለምን ቆይ እንዴት ላስረዳሽ? እሺ በቃ እኔ ነገሩ ከአንቺ ምንም ነገር አይበልጥብኝም። እንሂድ በቃ። እሺ ትንሽ ቪዲዮ ናትሽና እንሂድ። ቪዲዮ ማ መጥፋት የለበትም። የምንሄድበትን ቤተሰቦቻችን ማየት አለባቸው። የምንሄድበትን ካሳየሽ እኮ እዛ ቦታ ላይ ከዚህ ማራቃችን ለምን አስፈለገ እኮ። በቃ ቤተሰቦቻችን እንደው ፈልጋለሁ እኮ ቪዲዮውን አሁን ጨርሽውና እንሂድ በቃ። ከኛ ጋር ሄዳለባቸው ቤተሰቦቻችን እያልኩ እኮ ነው። እሺ ትንሽ ከአንቺ የሚበልጥብኝ ምን ነገር አዎ ትንሽ የምር ነው ኝ ከአንቺ የሚበልጥቢ ምንም ነገር የለም። ተነሽ ጫ ጫ አይ ችግር የለው

ይጠብቃል በጣም አመሰግናለሁ፣ በጣም አመሰግናለሁ። አሁን ምን መሰለህ መጀመሪያ ማለት ነው፣ ቪዲዮውን ስታይ ታውቀዋለህ። መጀመሪያ ለቤተሰቦቻችን ያልኳቸው ነገር ነበረ እና እንዴት መሰርግ ላይክ መቼም እንደማላጣ ቤተሰቦቻችንንም አንተንም መቼም ማላጣችሁበትን ነገር ማወቅ ፈለግኩኝ ና ለእኔ ምን ያህል መስዋዕትነት እንደምትከፍል ለእኔ ምን አይነት ትልቅ ቦታ እንዳለን ለእኔ ምን አይነት ትልቅ ስሜት እንዳለ ማየት ፈለግኩኝ ና ይህን ሁለት ቀን በዜ አሙኝ ብቻ ሳይሆን በጭንቀት የሚያሳለፍኩበት ነበር ነው። እኔ ምሬን አይደለም። ምኑ ቅድም ላገባ ነው ምናምን ይዘህኝ ጥፋ ምናምን ያልኩህ የምሬን አይደለም። እንደማትናደድብኝ አይደልብኝ ተስፋ አለኝ ማለት መግቢያውን ታየዋለህ። የሰራሁት ቪዲዮ አለ፣ እሱ ምናምን ስታይ የምትናደድብኝ አይመስለኝም ነው እንዴት እንዳትናደድብኝም ነው እዚህ ይዤ የመጣሁት። እና ይቅርታ፣ ለእኔ ምን አይነት ትልቅ ቦታ እንዳለግ ሁሉንም ነገር የምር አይቼበታለሁ። እና ቅድም ስትጨነቅ የእኔ የምትላቸውን ሰዎች ሁሉ ጥለ ስትሄድ ለእኔ ብለህ ምንም እንደማይመስል አሳይተኸኛል። እና ለእኔ ትልቅ ቦታ እንዳለ አይቻለሁ። የምር በጣም ነው መወድግ ሲ የምሬ ነው። የእኔ እናት፣ እኔም በጣም በጣም ማምሰግ ነው። እውነት ለመናገር በዚህ አጭር ጊዜ እንደዚህ ተዋውቀን ምናምን አላቅም። ብቻ ምንም ቢሆን ምንም የአንችን መጥፎ ማየት አልፈልግም። አንቺ እንዲከፋሽ አልፈልግም፣ አንቺ እንዳይከፋሽ፣ አንቺ እንዳይደብርሽ፣ አንቺ የማይሆን ህይወት ውስጥ እንዳትገቢ፣ ለአንቺ ማንኛውንም መስዋዕትነት መክፈል እንዳለብኝ ከበፊት ጀምሮ ነው የሚሰማኝ፣ ካወቅኩ ሰዓት ጀምሮ ማለት ነው። ምክንያቱም ጥሩ ልጅ ስለሆንች ምንም ነገር እንዲነካሽ አልፈልግም እና እኔም በጣም በጣም ደስ ብሎኛል። አንደኛ ውሸት በመሆኑ ብቻ አላቅም ደስ ብሎኛል። አመሰግናለሁ ደግሞ እዚሁ ቤተ ክርስቲያን እንዳለን ንገረኝ፣ ማለት ብንጣላ እንኳን ተነጋግረን እንደምንፈታ ችግሮቻችን በመግባባት እንደምናልፋቸው የቤተ ክርስቲያን ፊት ነው ያለ አይደለ? ምንም ችግር ቢመጣ ከአንቺ ማለት ከአንቺ እንደማድረግ ምንም ነገር ቢመጣ በምክክር በውይይት እንደምናልፋቸው ው ቤተክርስቲያን ፊቱ የነገርኩሽ ውሸት በመሆኑ በጣም ደስ ብሎኛል። እና ደግሞ አረ በፍጹም አልከፋኝም። እና ላደረግሽ ነገር ደግሞ በጣም አመሰግናለሁ። የምር ደስ ብሎኛል በጣም እና እንደዚህ ም ይሆን አልመሰለኝም የሆነ ቅርን የሚሰኝብኝ ምናምን መስሎ ነበርና፣ እሱ ውሸት መሆኑን ያስደሰተው ብቻ ግን ደስ ብሎኛል፣ በጣም እንዲ ዛሬ ቪዲዮችን ይህን ይመስል ነበር። የምር በጣም ደስ ብሎኛል። ቤተሰቦች እወዳቸዋለሁ በጣም ሴት ልጅ ብልህናት ይባል የለ በትንሹም ቢሆን ተጠቀሚ ትንሽ ነገሮች ለማወቅ ሞክር ያለው እና ብቻ በጣም እወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ከእናንተ ጋር ይሁን ከኛ ጋር ምልክ እንደዛው፣ አመሰግናለሁ። እንቻ በላቸው። በቃ እሺ፣ እንወዳችኋለን ሚስ